ሰላም ተመልካቾቻችን፣ እንደምን ቆያችሁ? ኢትዮ ሪቪው ቻናላችን ነው። በዛሬ ፕሮግራማችን እንግዲህ ወቅቱ የበጋ ወቅት እንደመሆኑ የተለያዩ አይነት ሰርጎች የሚካሄዱበት ጊዜ ነው። ለዚህም ጊዜ ደግሞ የሚሆኑ የተለያዩ አይነት ቬሎዎችን የት እንደምታገኙ አይነታቸውንም፣ ዋጋቸውንም እናንተ የምናቀርብ ይሆናል። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ሰዎቻችን እንግዲህ አሁን የምንገኘው ቦሌ መድኃኔዓለም አውሎ ቢዝነስ ሴንተር አንደኛ ፍሎር ላይ በሚገኘው በውስ ብራይድያን ውስጥ ነው። የተለያዩ አይነት ቬሎዎችን የምንመለከት ይሆናል። አብራችን ቆዩ። ሰላም፣ እንዴት ነ? ሰላም፣ ዴነ፣ ሰላም ነ። እግዚአብሔር ይመስገን። እስኪ እሺ መሰረት እባላለሁ በአውስ ብራይደል ማናጀር ነኝ። መልካም። እኛም እንግዲህ ዛሬ እዚህ መጣን። ከፊታችን የተለያዩ ሰርጎች የሚደረጉበት ወቅት ነው እና በብዛት ተፈላጊነት ይኖራል ብለን ስላሰብን እናንተ ጋር የሚገኙትን የተለያዩ አይነት ቬሎዎች ለመመልከት ነው እና ምን ለመስክ ለስቱዲዮም የተለያዩ አይነት ፕሮግራሞች ሚኖሩ ቬሎ ያው ለመስክ፣ ለስቱዲዮ እና ለሰርግ ቀን የሚሆኑ ቬሎች አሉ። ከሱ በተጨማሪም እንደምታውቁት ሶስት ብራንቾችን ያሉን ሁለቱ አሁን በደሳ ላይ ናቸው። አሁን ግን ቦሌ በሚገኘው አሁን ቢዝነስ ሴንተር ላይ ባለው ግን ለሰርግ እንግዲህ ዝግጁ የሆኑ አዳዲስ ቬሎችን አስገብተናል። አዳዲስ ናቸው እንደምታያቸው፣ አዳዲስ የገቡ ናቸው። ከጣሊያን እናስመጣለን፣ ከቱርክ እናስመጣለን። ኦርደር ለምሳሌ ምናልባት ፎቶ ላይ ያየቸው የተለያዩ አይነት ዲዛይኖች ያላቸው ሌሎች ሊሆኑ ይችላሉ እና እዚያ የምታው ቢያሳያቸው ኦርደር ታቀበላላቸው ኦርደር እንቀበላለን ሰርጋቸው አስራ አምስት ቀን በላይ ከዛ በፊት ካዘዙ ኦርደር ተቀብለን በሰርጋቸው ባሉን ቀን ወይም ደግሞ ቀደም ብለን እናደርሳለን ማለት ነው። ምን ያክል ጊዜ ይወስዳል? ለምሳሌ ቀደም ብለው ከምን ያክል ጊዜ በፊት ቀደም ብለው ኦርደር ቢያደርጉ ይደርስላቸው? መድረስ በአስራ አምስት ቀን ውስጥ ይደርሳል። ግን ሞር ከወር በፊት ቢያዙን አሪፍ ነው ያልንበት ምክንያት እዚህ መተው ኦርደሮች ምናልባት ኦርደሩ ራሱ ዲቴሉ ሊመጣ ይችላል። ግን ሊሰፋቸው ምናምን ስለሚችል እዚህ በራሳችን ዲዛይነር አለ፣ በእሱ እንድናሰራላቸው ቀደም ብለው ቢያዙን ይደርሳል ማለት ነው። ቀደም ብለው ቢያ ለነሱ ትል ነውልም የተወሰኑትን እንግዲ ቬሎች እንመልከታቸው። እዚጋ ከኋላችን ካሉትን እንጀምር ነው፣ የተወሰኑትን እንመልከት። እሺ፣ ይሄ የምታዩት ኦፍ ሾለር ነው። እዚህ ጋር ትንሽ ገለጥለጥ ይላል። ሞር አንገት ሻጠር ቢል ምናምን ኦፍ ሾልደር አንገታችንን የማውጣት እንትን አለው። ዲቴይሉም እንደምታየው ሙሉ ለሙሉ ሻይኒ ነው። ከፊት ለፊትም እንደዛው በፐርል የተሰሩ ናቸው። ይህ አሁን ለመስክ እና ለሰርግ በጣም አሪፍ ነው። እሱ ማለት ነው፣ ለፎቶ ሹት አውትዶር ማለት ነው። ለሰርግ ቀንም ያው እንትኑም ተጎታችሁ ማጠሪያ ስለሆነ ይመቻል። ይሄኛውም እንግዲህ ፒትልስ ሆኖ ያው ሙሉ ፒትልስ ሳይሆን እዚህ ጋር ክፍት አለው። እጁ ክፍት ነው፣ ግን ሞር እጁ ደረት ወንፊትም አለ። ያው ኦፍ ሾልደር ሲሆን ያቆማል ከዚህ በላይ ግን አብዛኛዎቹ እንትን ናቸው፣ ወንፊት አላቸው። ይሄኛውን እጅ የለውም፣ ፒትልስ ነው፣ እጅ የለውም። እጅ ማስገባት ይቻላል። አሁን ሙስሊሞች ብዙ ጊዜ እጃቸው እንዲከፈት ስለማይፈልጉ ለነሱ እጅ ማስገባት ይቻላል። እንደምታየው ይሄኛውም ሻይኒ ነው፣ የተለጣጠፉ ጌጦች አሉ። ከላይ ከወገብ በላይ ሙሉ ለሙሉ ፐርል ነው ማለት ነው። ይሄኛው የምታየው ደግሞ ሃፍ ሾልደር ነው የሚፈልግ እዚህ አሁን ባስፕራይደል ምንድን ነው መሰልሽ እንትኑ እጅ ከፈለጉ አንገት ከፈለጉ ከዚህ በላይ ክፍት የሆነ ነገር አሁን ይህን ቬሎ ወዳው መከፈቱ ከደበራት እንሰራላታለን ማለት ነው። እጅ እናደርግላታለን። አንገት መሸፈን ይችላል ድጋሜ ማለት ነው። በምትፈልገው ዲዛይን፣ በምታሳየን በሱ ማስተካከል እንችላለን። ይሄኛውም እንደምታየው ሲንደሪላ ነው። ፒትልስ ነው። እጅ አጎርድ ነው። እጅ መገጠም ከፈለገ እንገጥማለን ማለት ነው። እጅ ሲገጠመው ምንድነው ብዙ ጊዜ ሰዎች ምን ይፈራሉ? ይሄ ታይቱ ብቻ ይሆናል ብላ ያስባሉ። እኛ ግን እንደዛ አይደለም የምንሰራው በራሱ አይነት ተመሳሳይ እንትኖች ይሞላሉ ማለት ነው። በራሳቸው እንትን አሁን ይሄ ፐርሉ ምናምን እንዳለ ሆኖ የፈለጉት ቦታ ላይ ይሞላላቸዋል። ብቻውን አይሆንም ማለት ነው። ይሄኛው የምታየው እንግዲህ እንደነዛ ሀፍ ሾለር ነው፣ ግን ያው ዲቴሉ ሊያያል። ይሄኛው እየተለጣጠፉ ነው። ይሄ ግን እንደምታየው ቅጠል በእጅ የተሰራ ይሄኛው ደግሞ መለስ ያለ ሆኖ እንዲህ ብዙ ጊዜ ቅጠል ምናምን ትናቸው ላይ ሲኖር ለመስክ ሞሪ ያሳምራሉ። አሁን እነዚህ ያየናቸው በሙሉ ለመስክም ለስቱዲዮም የሚሆኑ ናቸው። ለመስክም ለስቱዲዮም እንደ ምርጫቸው ይሆናሉ። እኛ አሁን አንድ ቤሎ ስናመጣ ለአንድ እንትን ሳይሆን ለሶስቱም ነገሮች አሁን እንዴት ነው? አንድ ሰው ለብቻ ኦርደር ቢያደረግ በሚፈልገው እንትን አይደል፣ ነጋዴ ስቶኝ። ግን ለዛ አይደለም፣ ለሶስቱም ፕሮግራም የሚሆን ነገር ነው የምናመጣው። አሁን መቀነስ ለመስክ ከፈለገችው ቁመቱ እንዲረዝም ትፈልጋለች። ለሰርጓ አቅን ከፈለገች ደግሞ እንዲያጥር ከፈለገች ለሰርጓ እንድጠቀመው አንስተን እዛ ጋር መስቀል ይቻላል ማለት ነው፣ እንዲያጥር ማለት ነው። ለሁለቱም ፕሮግራም ይሆናል ማለት ነው። ስቱዲዮ ላይም እንዲረዝም ከፈለገች ማስረዘም ይቻላል፣ እንዲያጥር ከፈለገች ደግሞ ማሳጠር ይቻላል ማለት ነው። መልካም እዚህ የተመለከት ኳሱን አብዛኞቹን ሲንደሬሎች ከስንት ጀምሮ ማግኘት ይችላሉ ያው ቬሎ እንትን ኖርማል የሚወጣ ዋጋ የለውም አሁን ክረምት ላይ ይቀንስ ይችላል ዋጋ ከዛ የሰረጉት ላይ ይጨምር ይችላል ያው ቋሚ የሆነ እንትን የለውም ግን ከእኛ ጋር ሲመጡ ከ አስራ አምስት ሺህ ጀምሮ ያገኛሉ ማለት ነው ሁለቱን ማየት ታይፖች ናቸው ወይስ እነዚህም ብቻ በፈለጉት ታይፖች ከኛ ጋር በቃ ማለት በፈለጉት ያው ብር በብር ጉዳይ እኛ እንትን አንልም፣ ያው ደንበኛ እናስቀድማለን እና ያው አቅማቸውንም ከነገሩ በዛ አይነት ከዛም በታች ቢሆንም በዛ አይነት እንትን እናዘጋጅላቸዋለን፣ ቬሎች ማለት ነው። ሌላም ብራንቾች ስላሉ ከነዛ ማሳይተን እንትንላችኋለን ማለት ነው ማለትነ ማማከል መንገድ ከአስራ አምስት ሺ ብር ጀምሮ ይገኛል ይገኛል። እነዚህን ደግሞ አይነታቸውን እንዲሁም ደግሞ ለምን ጊዜ ቢለበሱ ደግሞ የበለጠ ተሰጥቶ እሺ። እነዚህኞቹ እንደምታያቸው መርሜር ናቸው፣ ይታቸብል ናቸው፣ ይነቀላሉ፣ ይሰካሉ። እነዚህ አሁን አሁንም አሳይሽ የ2026 ናቸው ቀድመን የምንረከባቸው ማለት ነው። ገና አንትን ያዳሉ ናቸው፣ ሀፍ ሾለር ነው መርሜር ነው። እንደምታዩ ዲቴሉ በእጅ የተሰራ መሆኑ ያስታውቃል ያስታውቃል ማለት ነው። ከዛ ከወገብ በላይ ፐርል ይሆናል ማለት ነው እንደጮ ከወገብ በላይ ሙሉ ፐርል ቢሆን ሊጮ ስለሚችል ከዚህ በላይ ፐርል ይሆንና ከዛ በኋላ በቅጠል ይሰራል ማለት ነው። እዚህ ጋር አሪፍነቱ ምንድን ነው? ነቅለሽ ትጠቀሚዋለሽ ሰክተሽ። አሁን ብዙ ጊዜ ሰርግ ላይ ሰክተው ይገቡና ሲወጡ፣ ወይም ደግሞ ፕሮግራሙ ኬክ ቆረሳ ላይ ምናምን ነገር ነቅለው ብቻውን መጠቀም ይችላሉ ማለት ነው። ይሄኛውም እንደዛው ነው። እዚህ ዲዛይናቸው ፍጹም ይለያያል። የዚህኛው ደግሞ እንደምታየ ለየት ያለ ነው። ያልተለመደ እንትን ነው ተፈላጊ መነቀል የሚችል ነው። መነቀል መርሜዶቻችን እኛ አብዛኞቹ ይነቀላሉ። ቢታቸብላቸው መነቀል ይችላሉ። ሰክተውም ይጠቀማሉ። አዎ መስክ ላይም ሲሆን አሪፍነቱ ምንድነው? እንደ ሁለት ቬሎ ይሆንልሻል። ወክሽን ስትገጥሚው በጣም እንደምታስቢው አይደለም። በጣም ረጅም ነው። እንደነዛ ተጎታሽ ትልቅ ነው። በእሱ ትነሽና ከፈለግሽ ደግሞ ብቻውን እንደ መርምር ትጠቀሚበታለሽ ማለት ነው። እዚህ ጋር የምታያቸው እንዳለ ሲንደሪሎች ናቸው። እዚ ጋ ክፍቶች፣ ቦዲዎች አሉ። እነሱ እጃጅ ይጨመርባቸዋል አንገት ይጨመርባቸዋል ማለት ነው። እዚህ ጋ ያሉት ፈርጦች ግን ቶሎ የመነቀል ምናምን ባህል ያላቸው አይነቀሉም። ቢነቀሉ ራሱ እኛ ጋር ምንድነው የራሳችን እንዳልኩ ቅድም እንዳልኩ የራሳችን ዲዛይን አለን እና በራሳችን እንደነበረው ተደርጎ ይሰራል። እነዚህ አሁን ከዚህ በፊት የምታውቂያቸው ቬሎዎች ሊኖሩ ይችላሉ፣ ግን እራሳቸው አይደሉም። ብዙ ጊዜ እኛ ከስተመር የወደደውን ቬሎ ደግመን እናመጣለን። እነዛኛውን እናስወጣና ተፈላጊነት አሁን እዚ ጋር የምታያቸው ቬሎዎች እንዳለ በጣም ከስተመር የሚወዳቸው ቬሎዎች ናቸው። ስለዚህ እናደርጋለን። ቪዲዮም ላይ ቲክቶክ ላይም ስለምንለቅ ሊያረጅባቸው ይችላል ወይም ደግሞ ሁለት ሶስት ከተለበሰ በኋላ ካልወደዱት የምናደርጋለን፣ አዲስ እናስመጣለን ማለት ነው። ይሄኛውን እንጥሏለን ሳይሆን፣ ዋጋ አዲሱን ከፈለጉት የዋጋ ልዩነት ነው የሚኖሩት። የመጀመሪያውም አለ ይሄኛውም አለ። የፈለጉትን ለብሰው እንትን ማለት ይችላሉ ማለት ነው፣ መዋል ይችላሉ። ይሄኛውም እንደዚህ እንደሚያቸው ከዚህ ዋል ያሉት መርሜዶች ናቸው። የሚሰኩ አሉ፣ የሚነቀሉ አሉ እንደዛ እያልሽ መጠቀም ትችያለሽ። ተመልካቶቻችን እንግዲህ እዛ ጋር መሄጃ ናቸውን። እነዚህንም መርሜዶች ከአስራ አምስት ሺህ ብር ጀምሮ ነው የሚገኙት። እዚህ ጋር ያሉት ቬሎዎች እንዳለ ያው የሁሉም ዋጋ አንድ አይደለም። ኦልሞስት ከሰላሳ እና ከአርባ በላይ ቬሎዎች አሉ። ሁሉም ይለያያል ዋጋቸው ግን እንዳልኩሽ ከአስራ አምስት ሺህ ብር ጀምሮ ያሉ ቬሎዎች አሉ። መተው ደግሞ ቼክ አርገው ምናምን የሁሉንም ዋጋ የአርባ ምናምኑን ማወቅ ይችላሉ ማለት ነው። እነዚህም አንድ አይነቶች ናቸው ያው ዲዛይናቸው ይለያያል። በዚህ በርካታ ተመልካች ባለው በዩቲዩብ ቻናላችን ላይ ምርትና አገልግሎትን ማስታወቅ ከፈለጉ እንዲሁም ደግሞ በምንሰራቸው ቪዲዮዎች ላይ ድርጅታችን ማስታወቅ ከፈለጋችሁ ከታች ባለው ስልክ ቁጥር ደውሉልን። ሁሌ ለማስተናገድ ዝግጁ ነን። ይሄ አሁን የምታዩ ሲምፕል ነው፣ እንደነዛ ሊታቸብ ሌለ መርሜድ ነው። ግን ይሄ ላርጅ ሳይዝ አለ አይደለም? ወፍራም ሰዎች፣ ወፈር ለሚሉ ሰዎች ያዘጋጀናቸው ናቸው። አሁን እዚህ ጋ ከኋላ ያሉት የምታያቸው ወፈር ወፈር ላሉ ሰዎች ያመጣናቸው ናቸው። ሸፈንፈን ያለ አለን። እዛ ጋር እንዳየሽ ክፍቶች አሉ። እዚህ ጋርም እንዳየሻቸው ሸፈንፈን ያሉ አሉ። ኢስላሚክ ቀሚሶችም አሉ። ኖርማል ደግሞ ኖርማል ከፈትፈት ያለ የሚፈልጉ ለነሱ ማለት ነው። አሁን ለምሳሌ በእነዚህ ዲዛይን ተመልከቶች ወደዋቸው ሳይዝ ጉዳይ ይሄኛው መሰራት የሚችሉ እንዳልኩት ነው። አሁን ሳይዝ ከጠበባቸው እኛ ዲዛይን አለ ቁጥራቸው እነስታለን በልኬታቸው ከዛ በራሳቸው ወገብ፣ ትከሻ ተለክተው ከዛ ይሰራላቸዋል ማለት ነው። ከነዚህ ጋር አብረው ሊሄዱ የሚችላሉ ምናልባት እናንተ ጋር ፓኬጅ ሊኖሩ ይችላል። ስባ ፓኬጆች ካላችሁ የምንነገሮችን የመዋላ የያዘ ነው አሪፍ አሁን የኛ ፓኬጅ ምንድነው? ቫውስ ፕሮቫይደር አንድ ቬሎ ትወስጃለሽ፣ አይደለም? አንድ ቬሎ አሁን ስትወስጂ ሙሉ ዋጋ ትከፊ እና ሁለተኛውን ዋጋ በግማሽ፣ ከዛ በላይ ያሉት ዋጋዎች እንዳለ በግማሽ በግማሽ በግማሽ ይቀንሳሉ ማለት ነው። አሁን ሶስት ቬሎ መውሰት ብቺ አንዱ በሙሉ ትወስጂ እና የሁለቱ ግማሽ ግማሽ ይሆናል። ያ ማለት ምንድነው? የሁለት ሙሉ ከፍለሽ አንድ በነፃ አለ ማለት ነው። አብረው የሚወጡ ደግሞ ምን አሉ? ክራውኖች አሉን። ክራውን ተለጣፊ ክራውን አለን። ቁጭ የሚሉም ክራውኖች አሉን። ከዛ ደግሞ ትዊል አለን። ትዊል የምንሰጠው አንድ ረጅም እንሰጣለን አምስት ሜትር፣ አንድ ደግሞ አጠር ያለ እንሰጣለን ማለት ነው። ክራውኖችን ይቻላል። የምታያቸው ክራውኖች እንዳለ ቁጭ የሚሉ ናቸው። አሁን ለማሳየት ያክል እነዚህ የፕሪንሰስ ክራውኖች ናቸው፣ እንደዚህ ቁጭ የሚሉ ናቸው። ተለጣፊ ማለት ደግሞ እንደፈለች አሁን ለምሳሌ ይህንን በጎን እንደዚህ መጠቀም ትቻለሽ፣ መሀል ላይ አድርገሽ ወይም ደግሞ ከኋላ ፍሸና ምትሰሪ ሆነ ከኋላ አድርገሽ መጠቀም ትቻለሽ ማለት ነው በፈለጉት በሁለቱም መጠቀም ይችላሉ ማለት ነው። የፈለጉትም መርጠው መርጠው ምናልባት ከነዚህ ጋር ሪኮመንድ የሚደረግ አሁን ለምሳሌ ፐርል የሆነ ቬሎ ከወሰዱ እሊያቸው ላይ ፐርል ያላቸው ይሽ ኖርማል ደግሞ ዲቴል ያለው ከወሰዱ እንደነዚህ ዲቴል ያለው ታደርጊያለሽ። ሻይኒ የሚበዛባቸው ከሆነ ክራውኖቹ ሻይኒ የሆኑ ከነሱ ጋር ተመሳሳይ የሆኑ ነገሮችን ትወስጃለሽ ማለት ነው። ምናልባት ደግሞ ፓኬጆቹ ላይ ለምሳሌ አንድ ቬሎ ሲወስዱ ሌላም አይነት ሁለት ቢጨምሩ ነው ወይስ ደግሞ አንድ ሲወስዱ እናንተ ሁለቱም እነዚህ ናቸው ከፓኬጆች ውስጥ የሚመደቡት ትላላችሁ ወይስ በፈለጉት በፈለጉት እነሱ በፈለጉት እንትን መርጠው መውሰድ ይችላሉ? አሁን እንዳልኩሽ አንድ ቬሎ ሴስቱ ሁለተኛ በግማሽ ሆና ላላ ትችል የፈለጉትም ቬሎ መርጠው ከጨረሱ በኋላ ነው ከዛ በኋላ ዋጋውን እንትን የምንለው ይሄ ግማሽ ግማሽ ግማሽ የሆነውን የምናሳውቃቸው ማለት ነው። ከነዚህ ጋር መሄዱ እንግዲህ ቆንጆ የሆኑ ጌጣጌጦችም አሉ። እዚህ ጋር አንድ ላይ ሰድ አዎ፣ ይቻላል። የብቻ ፕራይስ አላቸው። ክራውኖቹ አንድ ላይ ነው የምንሰጣቸው። መከራየት ይችላሉ ከፈለጉ፣ ግን እኛ ከቬሎ ጋር ነው የምንሰጠው። መጥተው ግን መከራየት ይችላሉ። ክራውን እኛ በብዛት ስላለን ከዚህ ጋር ያልወጡ ቦታ ጠቦ ያልወጡ ስላሉ ከእነሱ ጋርም መከራየት ይችላሉ። ተመልካቾቻችን እንግዲህ እናንተ ጋር መጥተው መግዛት ማየት ቢፈልጉ አድራሻችሁ፣ ሌላም ብራንች ካላቸው ቀሎች ነገር አድራሻችን ቦሌ መድኃኒዓለም አውሎ ቢዝነስ ሴንተር ነው አንደኛ ፎቅ ላይ 18 እና 19 እንገኛለን። ብራንቻችን እደሳ ላይ ናቸው ቦሌ ብራስ ጋር እና እዚህ 22 በድሪያ ሞል አካባቢ ማለት ነው። ዛ እንገኛለን። ሌላው ደግሞ ተጨማሪው አዲስ ነገራችን በአሜሪካን ሀገር በዋሽንግተን ዲሲ ከዋይት ሀውስ ሁለት ብሎክ ራቅ ብሎ በሚገኝ ሎኬሽን ላይ አዲሱ ብራንቻችን እንደከፈትን ስንገልጽ በደስታ ነው። እዛም የከፈትንበት ምክንያት ከዚህ በፊት ከአዲስ አበባ ብራንቻችን ለብዙ ሙሽሮች ወደ አሜሪካን ሀገር የሙሽራ ቀሚስ እንደላክን ይታወቃል። ምክንያቱም በአሜሪካን ሀገር የስራ ሩጫና ታይም በጣም ውድ በሆነበት ሀገር እየዞሩ የሙሽራ ልብስ መፈለግ በጣም ከባድ እንደሆነና የሀበሻ ቴስት የሆነ ቀሚስ ማግኘትም በጣም እንደሚቸገሩ ከስተመሮቻችን ይነግሩናል። ከዚህ በፊት ሲያገኙም ደግሞ በጣም ኤክስፔንሲቭ እንደሚሆንባቸው ዋጋው በጣም የማይቀመስ እንደሆነ ኦንላይንም ኦርደር አድርገው አንዳንዴ እንደፈለጉት እንደማያገኙት ብዙ ከስተመሮቻችን ይነግሩናል። ስለዚህ እኛም ከአዲስ አበባ ስንልክ የትራንስፖርት ወጪ ተጨማሪ ኮስ ስለሚሆንባቸው እዛው ቀረብ ብለን ተገኝተናል። ዲኤምቪ ኤሪያ ላሉ ኢትዮጵያውያንና ኤርትራውያን መጥተው ማየትም ይችላሉ ባካል። ወይም ደግሞ በተለያዩ አሜሪካን ሀገር ግዛት ለሚገኙ ኢትዮጵያውያንና ኤርትራውያን እዛው ያሉበት ድረስ ዴሊቨር ማድረግ እንደምንችል ስንገልጽም በደስታ ነው። በዋትሳፕ ቁጥራችን በ0911 22 3271 ማግኘት ይችላሉ።